ሰላም ያቤላ ለመምጣት እጅጉን አሳስቧታል። በቃ ሊሸውዴ ነው ሊያጭበረብሬ ነው ማለት ነው። አሁኑኑ ሄጄ ፖሊስ ጣቢያ አስይዘዋለሁ ስትል ለመቅደስ ትነግራታለች። መቅደስ ደግሞ ለምንድ ነው የማትረጋጊው? ቆይ አንቺ ምንድን ነው ችግርሽ? ይህን ሁሉ ንብረትና ሀብት ላሹ አስረክበሽ ሰውየውን ባዶ እጁ ልታስቀሪው አስበሽ ነው እንዴ ትላታለች። እናትና ወንድሙን አውጥተሽ ጣርሻቸው ሜዳ ላይ የት እንዳሉ እንኳን አይታወቅም። እኔ ዝምታው ምንም አላማረኝም፣ እጅግ በጣም ያስፈራል ዝምታው። እባክሽ ተጠንቀቂ፣ እባክሽን ከአቤል ላይ ብዙም ባትናገሪ መልካም ነው። እናም ስለ አቤል ብዙ ነገር ባታወሪ ይመረጣል። የመጣውም ዝምታው እርግጠኛ ነኝ። ጓደኛው ሚስቱ እንዴት ይመስልሻል? ዝም ያለው ጓደኛውን ምን ይመስልሻል? አንችንስ ምንም ሳይናገር እንዴት ዝም እንዳለሽ እንኳን ትንሽ ማሰብ ተስኖሻል ይመስለኛል። እባክሽን እኔን ልጅ ነሽ እያልሽ እኔን እየናቅሽኝ ነው። እኔ ግን እየነገርኩሽ ያለው እውነታውን ነው። የማትወጭው እዳ ውስጥ እንዳትገቢ። እባክሽን ሰላም፣ ተረጋግተሽ ለማሰብ ሞክሪ። እኔ አንቺንም ሆነ አሹን መመቀኘቴ ወይም መጥላቴ አይደለም። አንቺ የመሰለሽ አሹን ጠልቸው ነው፣ ግን በፍጹም አይደለም። አንቺ ስትጉጅና ስታለቅሽ ማየት ስለማልፈልግ ነው ስትላት፣ አንቺ አፍሽን ዝጊ፣ ነግሬሻለሁ፣ ሂጅ፣ ቀጥ ብለሽ ወደ መኝታሽ ግቢ አቤት ሽጅ ስትል ሰላም መቅደስን ትቆጣታለች እሷም እሺ ይሁንልሽ ነገሩ ሁሉ ሲደርስብሽ ያን ጊዜ ታውቂዋለሽ እኔ ኮ ትንሽ ቀን የቀረኝ ትምህርት ሊጀመር ነው ልሄድ ነው ስትል ተናዳ ተነስታ ወደ መኝታ ቤቷ ትሄዳለች። አቤልም ሊፈራራ ሊፈርምላት ያመጣውን ዶክሜንት ይዞት ወደ ዶክተር ዋጋ ነበር ሄደው ዶክተር ማከዳ እና እንዴት እንደሆነ ሁሉንም ነገር ልታስረዳው ትፈልጋለች እስቄል ሁሉን ነገር ነግሯታል። መቅደስ የነገረችውን ለእስቄል ሁሉንም ነገር ሀሹ ገንዘቡን እንጂ ሰላምን እንደማይፈልጋት ሁሉን ነገር በደንብ ዘርዝራ ነግራዋለች። እናም እስቄል ለማንም መውራት አልቻለም። አቤልንም ሊያናግረው አልቻለም። ስለዚህ የሚሰማኝ ምናልባት ዶክተር ማክዳ ብታናግረው እሷን ሊያዳምጣት ይችላል ስላሰበ ለዶክተር ማክዳ ደውሎላት ከተገናኙ በኋላ የሰማውን ሁሉን ነገር እንደገና ደግሞ ትጂ ሰራተኛዋም ቤት ውስጥ እየተፈጠረ ያለውን ነገር ለእስቄል ነግረው ስለነበር እስቄል ሁሉንም ዝርዝር አድርጎ ስለ ሁሉም ነገር ይነግረዋል ይነግራታል ለዶክተር ማክዳ። ዶክተር ማከዳም አቤልን ደውላ እንደጠራችው እና ዶክሜንቱ የታለ ስትለው፣ ይኸውና ላስፈርማት ሲሄድ በአጋጣሚ ሆኖ ቤት እንደሌለች ይነግራታል። እንኳንም አልተፈረመ በጣም ደስ ይላል፣ በጣም ደስ ብሎኛል ስትለው፣ ቆይ ምን እየሆንሽ ነው? ምን እያሰብሽ ነው እኔ ውልሽ ፈረሚ ጨርሽ፣ ከዚህ ቦታ መጥፋት አለብኝ ከዚህ አካባቢ ሲላት፣ እዩልህ ነገሮችን ሁሉ አድበስብሶ ምክንያት ቢስ ሁነህ መጥፋት የለብህም። ነገሮችን ፈርተህ መሸሽ የለብህም። ደፋርና ቆራጥ ወንድ ነው መሆን ያለብህ። አውቃለሁ የደረሰብህን የገጠመህን ሁሉ ነገር አውቃለሁ። ግን ደግሞ ነገሮች እስኪ ጣሩ ድረስ እጅ መስጠት እንደሌለብህ ነው እኔ እየነገርኩህ ያለሁት። አሁን ቀጥ ብለን ወደኛ ቤት እንሄዳለን። እናትና ወንድም ህመኛ ቤት ነው ያሉት ማግኘት አለብህ ማግኘት አለብህ ትለዋለች። እሱም በጣም ደስ ብሎታል። እናቱና ወንድሙ ከሜዳ ላይ ተነስተው ዶክተር ማግዳ ቤት መቀመጣቸው ደስ ብሎታል። ግን ደግሞ የእሱ ስራ አልባ መሆኑ፣ ስራ አጥ ቤት እንደሌለው ጎዳና ተዳዳሪ መሆኑ እንደማይቀር ሲያስብ እጅጉን ያመዋል። ምክንያቱም ሰላም እንደምታሳስረው ነው የሚያውቀው እሱም እያወቀ ያለው እንደ ተረዳው። ምክንያቱም አቤል የሚያውቀው ነፃነት እንደሞተች ነው። ግን ደግሞ እውነታው ነፃነት አልሞተችም ነው። ዶክተር ማክዳም እያለች ያለችው ነፃነት አልሞተችም፣ ይሄ ነገር የሰላም ሴራ ነው እያለችው ነው። እናም ደግሞ አሹም ይሄን ሴራ የአሹም እጅ አለበት። ስለዚህ ነገሮች መጣራት አለባቸው፣ መፍረጥረጥ አለባቸው። ብትታሰርም ለተወሰነ ጊዜ ነው። ስለዚህ ምክንያቱም ነጻነት መምጣቱ አይቀርም። ተረጋግተህ አስብ። ምንም ነገር ቸኩለህ እንዳታደርግ እንዳትፈረምላት ስትል ታስጠነቅቀዋለች። እሱም የዶክተር ማክዳን ምክር ተቀብሎ እሺ ዶክተር በጣም ደስ ይለኛል ሲል በደስታ በተሞላበት ፊት ያናግራታል። እሷም ደስ ብሏት ስለነበረ ተነስተው ወደ ቤት ይሄዳሉ። ልጄ እዋክህን እስቄል እኔ ዛሬ ልጄን በሕልሜ ሳይሆን ያደርጉትኝ ምን እንደሆን ኩኛ አላቅም ትላለች፣ የእስቄል እናት ወይዘሮ ብርቱካን እማያይዙሽ አቤል ደህና ነው ትጂ ደውላለኝ አግኝቻትም በአካልም ተገናኝተን አውርተናል አቤል ደህና እንደሆነና ሰላም እንደሆነ ነግራኛለች ምንም እንዳታስቢ አቤል በጣም ደህና ነው እንዳትጨነቂ አይ ልጅ አላቅም ስለናፈቀኝ ነው መሰለኝ በህልም ያየዋለሁ ግን ደግሞ ምናልባት እመብርሃን እሷ ትርዳኝና ተስዬለታለሁ ነገሮች ይስተካከሉለታል እማዬ አታስቢ እውነቴን ነው እንደዚህ ጠንካራ ስትሆኝ ነው ደስ የሚለው ለምን መሰለሽ? ምናልባት ዛሬ እኛን ከሜዳ ላይ አንስቶ እዚህ ቤት ያመጣን ፈጣሪ ምን ይሳነዋል ብለሽ ነው። አቤልን ደግሞ በጥሩ ነገር ሊከሰው ይችላል። ስለዚህ ምንም ነገር እንዳትጨነቂ፣ አቤል ይክሰዋል። እግዚአብሔር እንደዚህ አሳይቶ አይነሳውም። ከሰላም ጭቅጭቅና ሴራ ከነገር መጠንጠል ያወጣዋል። እሱም ነፃነቱን አውጆ ወደ ነበረበት አቤል ይመለሳል። እና ምማ አታስቢ፣ አይዞሽ፣ በቃሽ ልጄ፣ ሁሉንን የምንተው እግዚአብሔር ያውቃል። እመብራን ታውቃለች፣ ስለቴን ትሰማኛለች፣ አውቃለው ስትል ደስ እያላት በቃ እንግባ ብለው ወደ ውስጥ ይገባሉ። በዛን መሀል ሰላም ግን እንዴት አቤል አልመጣም ስትል ቤቱን ታምሰዋለች። አሹም ከስራ ውሎ ሲመጣ አቤል እኮ አልመጣም። ቤቱን እኮ ዛሬ ነበር ጠዋት መጥቼ ትፈርም ያለሽ ያለኝ ግን እስካሁን ድረስ ዶክሜንቱን አላመጣልኝም አቤል ስትለው፣ እንዴት አላመጣም? እንዴት ነው አንቺ ችን ላይ ያልሹ ነው ወይስ እቺ መቅደስ የምትባል እህትሽ ምን ብላው ነው ይላታል። መቅደስ ምንም አላለችውም። ከኔ ጋር ተጨቃጭቀን እንደውም አሁን መኝታ ቤት ገብታ በርዘግታለች ስለዚህ ከሷ ጋር ግንኙነት የለውም። ሊሸውደኝና ሊያጭበረብረኝ ባልሆነ ስትለው ምንም ከኛ የሚያመልጠው ነገር የለም፣ የኔ ውድ አይዞሽ፣ ይላታል። እሱ ግን ልጁን መግደል እንደሚፈልግ ሁሉንም ነገር ሁሉም እነ ዶክተር ማክዳም ያውቃሉ። ራሱ አቬልም ያውቃል ልጁ እንደሚገደል።